ምዕራፍ አስራ አንድ ክፍል አራት። አጼ ዮሐንስ ቀዳማይ በክርስቲያኑ ማኅበረሰብ ዘንድ ጻድቁ ዮሐንስ ተብሎ ይታወቃል። ቄስ እንደሆነም ይታመናል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። ስለ ትዕግስታቸውም ብዛት ከዕለታት አንድ ቀን ዮሐንስ የነፍስ ወይም ንስሐ አባታቸውን ከባለቤታቸው ጋር ግንኙነት አድርጎ ቢያገኙት ዝም ብለው ከማዕረጉም ሳይሽሩ ምሕረት አድርገው አስቀመጡት ይባላል። በዚህ ሁሉ ምክንያት ጻድቁን ዮሐንስን የአገራችን ታሪክ ይቄስ ነበሩ። በ1682 አጼ ዮሐንስ ቀዳማዊ በመሞቱ ልጁ ቀዳማዊ እያሱ 1682 እስከ 1706 ነገሰ። ኢያሱ አዲያም ሰገድ ወይም ትልቁ ተብሎ ከነገሰ በኋላ ሙራድ የተባለውን የአርመን ተወላጅ ከህንድ በቀይ ባህር በኩል የሚመጣውን ሸቀጥ ተቆጣጣሪ ያደረገው፣ ሐጂ አሊ የተባለውን ግብጻዊ ደግሞ ከሱዳን፣ ከግብጽ፣ ከኑቢያ የሚመጣውን ሸቀጥ ተቆጣጣሪ አድርጎ መደበው። እነኚህ ግለሰቦች ከንግዱ ባሻገር በውጭ አገር ግንኙነትም ይረዱ ነበር። ከፈረንሳዩ ንጉስ ከሊዊ አስራ አራተኛና ከህንድ አገረ ገዥ ጋር ተዋውቀው ይላላኩም ነበር። ከአንድ ሺ ስድስት መቶ ዘጠና ስምንት እስከ አንድ ሺ ሰባት መቶ ባለው ጊዜ አጼ እያሱ ቀዳማዊ በስጋ ደዌ በሽታ ታመሙ ለማከምም ዶክተር ቻርልስ ፓንሴት የተባለው ፈረንሳዊ ሐኪም መጣ። ዶክተሩ በቆይታው በጎንደር አካባቢ ስለ ሙስሊሞች አኗኗር ትዝብቱን ጽፏል። የጎንደር ሙስሊሞች ለብቻቸው እንደሚኖሩና ጀበርቲ ተብለው እንደሚጠሩ ገልጿል። እንደርሱ አገላለጽ ጀበርቲ የሚሏቸው በንቀት ባሪያ ሊሏቸው ፈልገው ነበር። ዶክተር ፓንሴት በተጨማሪም ሙስሊሙም ሆነ ክርስቲያኑ አንዱ ያረደውን ሌላኛው እንደማይበላ ጠቅሷል። እንዲህ ይገልጸዋል፦ የሃይማኖት ሰው መጥቶ ሶስት ጊዜ ቀድሶበት ካልተፋበት በቀር ሙስሊሞች በጠጡበት ኩባያ እንኳን አይጠጡም። ይህን የሚያደርጉት መጥፎ መንፈስን ለማባረር ነው። ክርስቲያኖች ኢትዮጵያውያን ሙስሊሞችን በመንገድ ሲያገኟቸው በግራ እጃቸው ነው የሚጨብጧቸው። ይህን የሚያደርጉት ንቀታቸውን ለማሳየት ነው። ከዚህ የምንረዳው በአጼ ዮሐንስ ቀዳማዊ የተካሄደው የቤተ ክርስቲያን ጉባኤ ምን ያህል ጸረ ሙስሊም አስተሳሰብ በሕዝቡ ላይ እንዳሰረጸ ነው። ከጎንደር ከተማ የአንድ ቀን ጉዞ ርቀት ላይ በሚገኝ እምፍራንዝ በተባለ ስፍራ ሙስሊሞች ሃይማኖታቸውን በአደባባይ እንደሚተገብሩና የሙስሊሙና የክርስቲያኑ ቤት ተቀላቅሎ እንደሚገኝም ዶክተር ፓንሴት ጨምሮ ገልጿል። አጼያሱ የሊበን ኦሮሞ አገር ወረረ። አባገዳቸውን ዲላሞንም ገደለ። በ1704 የሜጫን ኦሮሞ ለማጥቃትም ወደ ኢናሪያ ዘመተ። በጊቤ ወንዝ ዳርቻ ያለውን ገበያ ጠቃ። ሰራዊቱም የቻለውን ዘረፈ። በኋላ ላይ ኢያሱ ታመመ። ከአጼ ኢያሱ ባለቤት መለኮታዊት የተወለዱት ተክለ ሃይማኖትና ከእቁባቶቻቸው ከወይዘሮ ቅድስቴና ከወይዘሮ ማርያማዊት የተወለዱት ልጆች ዙፋንን የወርስ በሚል እርስ በርሳቸው ተጣሉ። መኳንንቱም። ተክለ ሃይማኖት ስልጣን እንደሚገባው በማስረዳት በአባቱ ላይ እንዲሸፍት አደረጉ። አጼ ኢያሱ ልጃቸውን ለመውጋት ጦር ይዘው ዘመቱ። በኋላ ላይ ግን ሀሳባቸውን ቀይረው መነኑ። ተክለ ሃይማኖት በሸፈተበት ጊዜ ረድተውት የነበሩት የጎጃም መኳንንትና ሊቃውንት እንደ ውለታ ክርስቶስ በተዋህዶ የባህርይ አምላክ መሆኑ ቀርቶ በቅብአት የባህርይ አምላክ ሆነ፣ የሚል አዋጅ አስነግርልን ብለው ለመኑት። አዋጅ አስነገረላቸው። የተክለ ሃይማኖት አባት ኢያሱ ባሉበት ሆነው ልጃቸው እንዲመጣላቸው መልእክተኛ ላኩ። እርሱ ግን አፍ ይዞ መልእክተኞችን አሰረ። ደጋግመው ለሦስት ጊዜያት ያህል መልእክተኛ ላኩ። በተራው ተክለ ሃይማኖት ለአባቱ እንዴት ይችላልከ? ቤትዎን ማለቅ ከዙፋኖ ማልወርድ የመነነ ሰው አልጋ ምኑ ነው? የመነነ ከዱር የሞተ ከመቃብር ይመለሳልን? ዛሬ በርሶ የተጀመረ እንደሆነ ወይም ለምን መነንሁ ብለው ተጸጸተው እንደሆነ ከመነኑበት ደሴት ይውጡና እንዋጋ። ተክለ ሃይማኖት አባቱ ወይም እያሱ። ከደሴቱ ወጥተው እንዳይወጉት በደሴቱ ዙሪያ ያለውን ታንኳ በእሳት አቃጠለ፣ ደሴቱንም ያስጠብቅ ጀመር። እንደ ተክለ ጻድቅ መኩሪያ አገላለጽ ከአራት ወራት በኋላ ተክለ ሃይማኖት ዳጃች ፍስሐ ክርስቶስን፣ ጳውሎስንና ዳርመንን፣ አባ ሰይፈ ሚካኤልንና አባ ዘወልደ ማርያም ማርያምን 150 ጦር ጨምረው ወደ ዲቅ ደሴት ሄደው አጼ ኢያሱን ከዲቃ አውጥታችሁ ወደ ጨቅላ መንዞ ሰዷቸው፣ አልሄድም ያሉ እንደሆነ ግን እዚያው ገደሏቸው ብሎ አዘዘ። በመጨረሻም ቤታቸውን አቃጠሉ፣ ገደሏቸውም። ተክለ ሃይማኖት ልዑል ሰገድ ተብሎ በይፋ ነገሰ። የገዛ ወላጅ አባቱን እንዲያደረገ በሌሎች ዜጎች ላይ ምን ሊያደርግ እንደሚችል አስቡት! ለነገሩ አባትየውስ ቢሆን ያው አይደል። ሆኖም አጼ ተክለ ሃይማኖት አደን በወጣበት በራሱ ሰራዊት በጥይት ተደበደበ። በጦር ተወግቶም ተገደለ። በአላህ ፈቃድ ይህ ቅጽ በዚህ ተፈጸመ።